ፕሬዚዳንት ኢሳያስ አፈወርቄ ወደ ግንባር ገቡም ከሰራዊቱ ጋርም ተገናኝተው መወያየታቸው ታውቋል። ከኢሳያስ ጋር አብረው ጄኔራል ፊሊጶስም ታይተዋል። በሌላ በኩል አሰብን ለመቆጣጠር የተዘጋጀውን ጦር መከላከያ ይፋ አድርጓል። ለዚህ ዘመቻ ሲሰለጥን ስለቆየው ሰራዊት ጄኔራሉ አንድ ጥብቅ ምስጢር አጋርተዋል። ይህ በእንዲህ እንዳለ አየር ኃይሉ የውጊያ መሠረተ ልማቶችን እየገነባ መሆኑ ታውቋል። በዝርዝር እናስደምጣቸዋለን። የወልቃይቱ ወታደራዊ ትርኢት መነጋገሪያ ሆኗል። ኮሎኔል ደመቀ የሚመሩት የተከዜ ዘብ የተባለው ሰራዊት ስናይፐርን ጨምሮ እጅግ ዘመናዊ ትጥቆችን እስከ አፍንጫው መታጠቁ ተሰምተዋል። ይህ ኃይል በተጠንቀቅ መሆኑን በገለጸበት በዚህን ሰዓት የህዋት አርሚ ሰቡ ኃይል በሸረሬና በኩል አደገኛ ወታደራዊ እንቅስቃሴ እያደረገ ይገኛል። ታደምጡታላችሁ። ለአራት ኪሎ ቅርብ የሆኑት አምባሳደር የፌዴራሉ መንግስት ሕዋት ላይ እርምጃ እንዲጀምር በይፋ ጠየቁ። አምባሳደሩ ፕሪቶሪያ ፈርሷል፣ ወረቀት ብቻ ቀርቷል፣ አለም ይህን ይወቀው ሲሉ ተደምጠዋል። ይህ በእንዲህ እንዳለ ሮኬት የድርጅት ጭምር ታጥቀናል ያሉት የሀራ መሬት ኃይሎች ወደ ትግራይ ክልል መሬት ሰብረው ገብተዋል። እንመለስበታለን። ህዝቡ ከተማዋን ትቶ ሊወጣ ነው። ቴራን ታይቶ በማይታወቅ ድርቅ እየታመሰች ነው። የአገሪቱ ፕሬዝዳንት ቴራንን ለቀን መውጣት አለብን ሲሉ አስጠንቅቀዋል። ኢራን በተለይም ዋና ከተማዋ ቴራን ጭንቅ ውስጥ ናት። በከተማዋም አስቸኳይ ትእዛዝ ተላልፏል። ተሰሙታላችሁ አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳቸው አንዳፍታ ሚዲያ ቤተሰቦች ከአንዳፍታ ሁኔታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ ሜሪት ፕሮፐርቲ እስከ 30 ፐርሰንት ቅናሽ የተደረገባቸውን እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ በ10 ፐርሰንት ቅድመ ክፍያ ይዘሉት ቀርበዋል። ባለ ሁለት መኝታ በ850 ሺህ ብር፣ ባለ ሶስት መኝታ አንድ ሚሊዮን ብር ቅድመ ክፍያ በመክፈል በፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያሉም ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 92828 ላይ ፈጥነው ይደውሉ። የወልቃይቱ ወታደራዊ ትርኢት መነጋገሪያ ሆኗል። ኮሎኒ ደመቀ የሚመሩት የተከዜ ዘብ የተባለው ሰራዊት ስናይፐርን ጨምሮ እጅግ ዘመናዊ ትጥቆችን እስከ አፍንጫው መታጠቁ ተሰምቷል። ይህ ኃይል በተጠንቀቅ መሆኑን በገለጸበት በዚህ ሰዓት የህወሓት አርሚ ሰባ ኃይል በሸረሪና በኩል አደገኛ ወታደራዊ እንቅስቃሴ እያደረገ ይገኛል። ወልቃይት እስከ አፍንጫው እየታጠቀ ነው። የተከዜ ዘብ ወታደራዊ አቅሙን ይበልጥ እያሳደገ ነው። ኮሎኔል ደመቀ ድፍን ወልቃይቴ መታጠቅ አለበት ባሉት መሠረት ባለፉት ሁለት ዓመታት ተከዝ የዘብ በሚል በርካታ ታጣቂዎች ሰልጥነው እየታጠቁ ነው። ይህ ወታደራዊ ስልጠና ቀጥሎም በትናንትና ዕለትም አዲስ የተከዜ ዘብ ኃይል ተመርቋል ከዚህ በተጨማሪም ወታደራዊ ትርኢት አሳይተዋል። የማይካድራ ጭፍጨፋ መታሰቢያ ዓመትን በማስመልከት በትናንትና ዕለት በወልቃይት ወታደራዊ ትርኢት ተደርጓል። መታሰቢያ ዕለቱ ከወታደራዊ ትርኢቱ ባለፈም በልዩ ልዩ ዝግጅቶች ታስቦ ብሏል። በዚህ ዝግጅት ላይ አዲስ የተከዜ ዘብ አባላት ሰልጥነው ተመርቀዋል። የሰቲት ሁመራ ከተማ አስተዳደር የተከዜ ዘብ ኃይልን አስመርቅያለሁ ያለ ሲሆን ይህ የምረቃ ስነ ስርዓት የሀገርን ሰላምና አንድነት ለማስጠበቅ የሚደረገውን ጥረት የሚያጠናክር አዲስ ምዕራፍ ነው ሲል ገልጾታል። የሰቲት ሁመራ ከተማ አስተዳደር ከንቲባ አቶ እንኳየነህ ሙሉ ምርቃቱ በአማራነታቸው ብቻ ተለይተው በማይካድራ ከተማ የተጨፈጨፉ ወገኖችን የምናስብበት ወቅት መሆኑ ልዩ ያደርገዋል ሲሉ ገልጸዋል። አቶ እንኳየነህ ሙሉ የተከዜዘብ የህዝብን ሰላም የሚጠብቅና ለመከላከያ ሰራዊት ደጀን በመሆን የሀገር አንድነትን የሚያጸና ኃይል ነው ብለዋል። የተከዜዘብ መስዋዕትነትን በመክፈል ትናንት በማይካድራ ተጠራራና በሌሎች አካባቢዎች የደረሰውን የጭካኔ በትር ድጋሚ እንዳይከሰት ዘብነቱን ያስመሰክራል ሲሉ አክለዋል። የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ በበኩሉ ባወጣው መግለጫ ህዋት የሰላም ስምምነቱ እንደ ጊዜ መግዣ በመጠቀም የፕሪቶሪያ የሰላም ስምምነት ለማፍረስ ቀን ከሌት እየፎከረ ነው ሲል ከሷል። ፌዴራል መንግስት የወልቃይት ህዝብ ለዘር ማጥፋት ወንጀል የተዳረገው የማንነትና የወሰን ጥያቄ በማንሳቱ ምክንያት ስለሆነ በህግና ስርዓት ላቀረበው ጥያቄው በአንዳንድ ጉዳዮች ላይ የጀመረው ምላሽ የመስጠት ምልክትና ጅማሮ በማጠናከር ለማንነትና ወሰን ጥያቄው ሙሉ ምላሽ በመስጠት ህጋዊ መቋጫ እንዲያስይዝ እንጠይቃለን ሲል ተደምጧል። ለአራት ኪሎ ቅርብ የሆኑት አምባሳደር የፌዴራሉ መንግስት ህዋት ላይ እርምጃ እንዲጀምር በይፋ ጠየቁ። አምባሳደሩ ፕሪቶሪያ ፈርሷል፣ ወረቀት ብቻ ቀርቷል፣ ዓለም ይህን ይወቀው ሲሉ ተደምጠዋል። ይህ በእንዲህ እንዳለ ሮኬት ጭምር ታጥቀናል ያሉት የሐራ መሬት ኃይሎች ወደ ትግራይ ክልል መሬት ሰብረው ገብተዋል። ሕዋትን በተመለከተ ጠንካራ አስተያየቶችን በመስጠት የሚታወቁት አምባሳደር ሱሌማን ደደፎ አሁን ደግሞ በሌላ አነጋጋሪ አስተያየት ተከስተዋል። አምባሳደሩ አስተያየት በሕዋት ሻቢያና ፕሪቶሪያ ስምምነት ላይ ያነጣጠረ ነው።

በሶማሊያ የኢትዮጵያ አምባሳደር የሆኑት አቶ ሱሌማን ደደፎ ስምምነቱ ሙሉ በሙሉ ፈርሷል ሲሉ ከሰዋል። የፕሪቶሪያ ስምምነት ሳይጀመር የፈረሰና በወረቀት ላይ ብቻ የቀረ መሆኑን ገልጸው የሕወሓትን ኃይሎች በሶስት መሠረታዊ ጉዳዮች ከሰዋል። የመጀመሪያው ስምምነቱ ትጥቅ መፍታትን ቢያስገድድም ኃይሎቹ መሳሪያ ሲቀብሩ፣ ተጨማሪ የጦር መሳሪያዎችን በጎረቤት ሀገሮች በኩል ሲያስገቡና ታጣቂዎችን በአርሜ ደረጃም ሲያደራጁ ቆይተዋል የሚል ክስ ነው ያቀረቡት። እዚህም አልፎ ጸረ ኢትዮጵያ ከሆኑ የውጭ ኃይሎች ጋር ወታደራዊ ጥምረት በመፍጠር በሀገር ላይ ክህደት እየፈጸሙ ነው ሲሉ ሌላ ከባድ ውንጀላ አቅርበዋል። ኃይሎቹ በአጎራባች ክልሎች ላይ ወረራ በመፈጸምና ለሌላ ዙር ጦርነት ዝግጅት ላይ መሆናቸውን ገልጸዋል። አምባሳደር ሱሌማን ይህ ቅጥረኛ ቡድን ተጨማሪ ጥፋት ከመፈጸሙ በፊት ሕጋዊ እርምጃ ሊወሰድበት ይገባል ሲሉ የጠየቁ ሲሆን የስምምነቱ አደራዳሪዎች ስምምነቱ መፍረሱን አውቀው ኃላፊነታቸውን እንዳልተወጡ ሊገነዘቡ ይገባል ብለዋል። ይህ የአምባሳደሩ መልዕክት ይፋ ከመሆኑ ጋር በተቀራራቢ ጊዜ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ከትናንት በስቲያ ለተባበሩት መንግስታትና ለአፍሪካ ህብረት አቤቱታ ማቅረባቸውን ዘግበን ነበር። የደብረጽዮን ደብዳቤ የፌዴራል መንግስትን በበኩሉ የፕሪቶሪያ ስምምነት በከፍተኛ ሁኔታ አጥሷል ሲል ይከሳል። ደብዳቤው የፌዴራል መንግስት በጥቅምት 28 2018 ዓ.ም ምሽት በትግራይ ኃይሎች አባላትና በአካባቢው ነዋሪዎች ላይ የድሮን ጥቃት መፈጸሙን ገልጾ ይህ ድርጊት አደገኛ መባባስና የስምምነቱ ሙሉ ጥሰት መሆኑን አስታውቋል። የስምምነቱን ቁልፍ ክፍሎች ተግባራዊ በማድረግ ረገድ እግሩን እየጎተተ መሆኑን በተደጋጋሚ ሲገልጽ ቆይቷል። በተለይም ከስምምነቱ ውጭ ያሉ ኃይሎች ማለትም የኤርትራና የአማራ ኃይሎች ከትግራይ መሬት አለመውጣት፣ እንዲሁም በሚሊዮን የሚቆጠሩ ተፈናቃዮች ወደ ቀያቸው አለመመለስ የስምምነቱን ሙሉ ትግበራም ጥያቄ ውስጥ መክተቱን አስተዳደሩ ሲገልጽ መቆየቱ የሚታወስ ነው። ይህ በእንዲህ እንዳለ ሮኬት ጭምር ታጥቀናል ያሉት የአራ መሬት ኃይሎች ወደ ትግራይ ክልል መሬት ሰብረው ገቡ።

ሙሉ በሙሉ ለቆ መውጣቱን ይፋ አድርጓል። ወደ አፋር ትንኮሳ የፈጸመውን የዋታ አርሚ የሚመሩት ጄኔራል በበኩላቸው ጦርነቱ ቁሟል የሚል የማዘናጊ አስተያየት ሰጠዋል። የሐራ መሬትና የቲዲኤፍ አዛዦች እርስ በርስ የሚጣረሱ አስተያየቶችን ሰጥተዋል። የቲዲኤፍ ዋና አዛዥ የሆኑት ብርጋዴር ጄኔራል ገብረ እግዚአብሔር በየነ ወይንም ወዲህ አንጥሩም እንደገለጹት በአፋር ክልል ውስጥ ተፈጸመ ስለተባለው የድሮን ጥቃት በማህበራዊ ሚዲያ ከመስማታቸው በስተቀር የሚያውቁት ነገር የለም በመግለጫቸው አሁን ትግራይ ክልል ውስጥ ዘልቀን በመግባታችን በአፋር ክልል ውስጥ ስላለው ሁኔታ ምንም መረጃ የለኝም ብለዋል። የቲዲኤፍ ፋይሎች ወደ አፋር ክልል ውስጥ ገብተው ከባድ መሳሪያ ተኩስ ከፍተው ነበር ስለሚባለው ጉዳይ የተጠየቁት ወዲ አንጥሩ ሲመልሱ እነሱ ወደ አፋር ክልል ሲገቡ እኛ ወደ ትግራይ ክልል ውስጥ ዘልቀናል፣ ምክንያቱም ውጊያው በአፋር ክልል ውስጥ እንዲሆን አንፈልግም በማለት አስረድተዋል። ትግራይ ክልል ዘልቃችሁ የገባችሁት የት ነው ተብሎ የተጠየቁት ያንጥሩም እሱ ወታደራዊ ሚስጥር ነው የሚል መልስ ሰጠዋል ፕሬዚዳንት ኢሳያስ አፈወርቂ ወደ ግንባር ገቡ። ከሰራዊቱ ጋርም ተገናኝተው መወያየታቸው ታውቋል። ከኢሳያስ ጋር አብረው ጄኔራል ፊሊጶስም ታይተዋል። በሌላ በኩል አሰብን ለመቆጣጠር የተዘጋጀውን ጦር መከላከያ ይፋ አድርጓል። ለዚህ ዘመቻ ሲሰለጥን ስለቆየው ሰራዊት ጄኔራሉ አንድ ጥብቅ ሚስጥር አጋርተዋል። ይህ በእንዲህ እንዳለ አየር ኃይሉ የውጊያ መሰረተ ልማቶችን እየገነባ መሆኑ ታውቋል። የአሰቡ ዘመቻ ሊገነፈል ከቋፍ በደረሰበት በዚህን ወቅት ቀድሞው የውክልናውን ጦርነት የጀመሩት አቶ ኢሳያስ በዛሬው እለት በጦር ግንባር ከወታደሮቻቸው ጋር ተገናኝተዋል። በዚያ ለሰራዊቱ አባላት መመሪያም ትእዛዝና ገለጻ ሲሰጡ ታይተዋል። ኢሳያስ ከኢትዮ ኤርትራ ጦርነት በኋላ ለመጀመሪያ ጊዜ ነው በእንዲህ መልኩ ከተርታ ወታደሮቻቸው ጋር የታዩት። ይህም የአሰቡ ዘመቻ እጅጉን እንደቀረበ አመላካሽ ተደርጎ ተወስዷል። ይህ የኢሳያስ ድርጊት ብቻ አይደለም፣ የአሰቡ ዘመቻ ቀርቧል ያስባለው በኢትዮጵያ በኩል የሚታ የሚያየውን እንቅስቃሴም ጭምር ነው። ዛሬ ዕለት መከላከያ ሰራዊት ለልዩ ሀገራዊ ተልእኮ ያሰለጠናቸውን ወታደሮች ይፋ አድርጓል። የሰሜን ምስራቅ እዝ እያረጋገጠ የሚገኘው ወታደራዊ ዝግጁነቱ ሸማቂን ከማጥፋት የተሻገረና ለሀገራችን የወደፊት ራዕይ ምላሽ የሚሰጥ ነው ሲሉ የእዙ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጄኔራል ሻምበር ፈረደ ገልጸዋል። ጄኔራል መኮንኑ በእዙ ማሰልጠኛ ማዕከል ተገኝተው ለላቀ ግዳጅ የሚያበቃ ስልጠና በመከታተል ላይ የሚገኙ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 የኢራኑ ፕሬዝዳንት ሀገሪቱ ያጋጥማትን ድርቅ ተከትሎ ቴራንን ለቀን መውጣት ሳይኖርብን አይቀርም አሉ። ኢራን በተለይም ዋና ከተማዋ ትሄራን ታይቶ የማይታወቅ ድርቅ ማጋጠሙ ተከትሎም ፕሬዝዳንቱ ቴራንን ለቀን መውጣት ሳይኖርብን አይቀርም ሲሉ ተደምጠዋል። በኢራን የጣለው ዝናብ መጠንም እጅግ ዝቅተኛ በመሆኑም የውሃ ማጠራቀሚያዎች ባዶ ናቸው ተብሏል። ባለስልጣናቱ ቀውሱ እየጨመረ በሄደ ቁጥር ዜጎች ውሃ እንዲቆጥቡ ተማጽነዋል። ፕሬዝዳንት ማሱድ በቅርቡም በቅርቡ በቂ ዝናብ ካልጣለ በቴራን ውሃ ማከፋፈል እንደሚጀምር ተናግረው ነበር። ነገር ግን የውሃ እጥረቱን ለመቅረፍ በትራን ማከፋፈል ብቻ በቂ ላይሆን እንደሚችል ተናግረዋል። ፔዜሽኪያን ማከፋፈሉ ካልሰራ ቴራንን መልቀቅ ሊኖርብን ይችላል ሲሉ ተናግረዋል። ፕሬዚዳንቱ አስተያየት በኢራን ጋዜጠኞችና በማህበራዊ ሚዲያ ላይ ትችቶችን አስተናግደዋል። የቀድሞው የቴራን ከንቲባ ጎላ ሀምሴን ሀሳቡን ቀልድ ሲሉ አጣጥለው ቴራንን ለቆ መሄድ ምንም ትርጉም የለውም። ብለዋል የኢራን የሜትሮሎጂ ባለስልጣናት በሚቀጥሉት አስር ቀናት ውስጥ ምንም ዝናብ እንደማይጠበቅ ተናግረዋል።